ለኦርቶዶክሳውያን ለገብርኤል ቀን ያድርሳችሁ፣ ለማርያም ቀን ያድርሳችሁ፣ ለጊዮርጊስ ቀን ያድርሳችሁ፣ ለሥላሴ በሰባት ያድርሳችሁ። በቃ ምን እንደምትሆን በእንኳን አደረሳችሁ። አየሱም በሌሎ ኮንሰርታና ዝምበለው ነው ዝምበለ አዳም። ኦርቶዶክሳውያን በዚህ ሰዓት እያስተማሩ ነው። ለገና አዳር ፕሮግራም ብለ ታዘጋጃለ ለገና ለፋሲካ እንኳን አደረሳችሁ ትባባላለ። ገና በሀያ ዘጠኝ መሆኑ ማን ነገር በምን አወቅ አሳቡ ያላራው አንዴ ለሱ ማስተባበያ ልስታ ተሰጠዋለ። እሺ በቃ ሄድ ሄድበት። መላው ኦርቶዶክሳውያን በቀደም ለታ ለተከበረው ለቅዱስ ሚካኤል ክብረ በዓል እንኳን አደረሳችሁ ያልኩት ብዙዎች ስህተት ነው እንዴት እንድትላለ ብለ ገስጸውኛል። ደግሜ ላለው ኦርቶዶክሳውያን እንኳን አደረሳችሁ ለቅዱስ ሚካኤል ለቅዱስ ገብርኤል የሚያድርሳችሁ? ለድንግል ማርያም ረዘቀን ቢያድርሳችሁ፣ ያድርሳችሁ። አረ ደግሞ ሙድ ሚዛናዊነትን እኮ ነው ኖ ኖ አይደለም፣ የምር ሴሪየስሊ በቃ በጣም ሚዛ በቃ ሞደርን የሆንክ ሰው ነው ነው የማወራው። ግን አንድ ቀን የሆነ ሚዛና የሆነ ሰው ብቻ ከላይ እስከ ታች ኢትዮጵያ ውስጥ ወይ እነሱ እንደኛ እኛ ሚዲያ ላይ አንድ አዳምጥ፣ አንድ ነገር አመክኒዮ ነው ይኑራችሁ፣ ስትቃወሙ፣ ስትናገሩ በአመክኒዮ ተናገሩ። እኔ ወለ ኦርቶዶክስ እንዲህ ከእውነት ጋር እሞታለሁ፣ ዛሬም ወደፊትም ወንድ ከእውነት ጋር እውነትን ግዛት እንጂ አትሽጣት ነው የሚለው እውነትን፣ እውነት ነው። ስለዚህ አንተ ለሚካኤል ቀን እንኳን ያደረሳችሁ ብዬ የምትበሳጭ ከሆነ እውነት ይቅርታ ንጠይቅ ብዬ ያለው አሁንም ባለፈው ኦርቶዶክሳውያንን እንኳን ያደረሳችሁ ለሚካኤል ባልኩት በጣም ትልቅ ስህተትን የሰራሁትኝ። ስለዚህ በጣም በጣም በጣም አጥፍቻለው። ኦርቶዶክሳውያን ለገብርኤል ቀን ያድርሳችሁ፣ ለማርያም ቀን ያድርሳችሁ፣ ለጎርጊስ ቀን ያድርሳችሁ፣ ለስላሴ በሰባት ያድርሳችሁ። በቃ ምን እንደምትሆን በእንኳን ያደረሳችሁ ይኸው ደግም ይላሉ። እስቲ ከየትኛው አስቤዛይ ልትቆርጽ እንደሆነ ያለው እስቲ መንቀሳቀስ ልትገድበኝ እንደሆነ አያለሁ። የሰው ማታ ክብሩ ልትከበራት የገባሁት ለዛ አይደለም። ሞጣ የተናገረውን ቪዲዮ ለትፈሰማኝ ስትጠየቅ ይኸውልህ ስትጠየቅ አንብቤ እመጣለሁ አላውቅም ትላለህ። ኦርቶዶክስ ቤተሰብእንደዋሽ ነው የምትፈልገው? አይደለም እኔ አላልኩም። ቤቲ እኔ በፍቅር ነው ማወራሁ የእውነት ከልቤ ነው የማወራ። ኦርቶዶክስ ቤተክርስቲያን በቀን ሆነዋና በስርዓቷ በቀረጸችው ቀን ነው ታህሳስ ገና ነው ብለህ እንኳን አደረሰ ምትባባለ። ኦርቶዶክስ ቤተክርስቲያን ሚያዚያ ሰባት ፋሲካን ካደረገች ሚያዚያ ሰባት እንኳን አደረሰ ትባባላለህ። በቀንና በአቀጣጠሯ ደግሞ በአስራ ሁለት ነው ካለች በአስራ ሁለት አብረ ነው ቀን እየቀየርክ እንኳን አደረሳችሁ ምትባባለ አብረህ አሁን እዚህ ጋር አተራ ለስንት ሰው ነው ለገና እንኳን አደረሳችሁ ብለ ምትለው በማይመለከተው ነገር አንተ ለምን ትገባለህ ምን ይመለከታል እነሱ በኛ እንዳይሉ እኛም በእነሱ ብንወግተኝ ነው የመጣው ስለገና ምን አገባህ አንተ ለፋሲካ ገና እኮ እኛ ጌታችን ኢየሱስ ክርስቶስን ለማመስገን ነው እንጂ የሚካኤል በዓል አይደለም። ገና በሃያ ዘጠኝ መሆኑን በምን አወቅህ? የሚካኤል በዓል ድ ላ ለመጨለፍ አይደለም እኛ ገና በሀያ ዘጠኝ መሆኑ በምን አውቀህ ነው? እንኳን አደረሰ የምትባባለው ከቤተሰብ ጋር ከወዳጅ ዘመዶች ጋር በምን አወቅህ? እንደ ገና እሱን፣ እሺ እንደ እኔ ግን

ጨርቅ የሚሸጥ አለ ዘይት የሚሸጥ አለ ወንፊት የሚሸጥ አለ። ቤተክርስቲያኑ ነው። አልዳኑም እኮ እኛ እኛ እንቃወማለን እነሱ እኮ እኛ እንቃወማለን። አዳ የሚሸጡትን እኛ እንቃወማለን። ታውቃለህ ኦርቶዶክስ ቤተክርስቲያንም የሚጠጡ የሚጨፍሩትን ይቃወማሉ። በቃ አለቀ። አይቃወሙም እነሱ ኮንሰርት አዘጋጅተው ዘፈን ኦርቶዶክስ ሁሉም አይደለ መረባክ ቤቅ ይማታቆ እኔ አባቴ ኦርቶዶክስ ነው። ስማ አባቴ ኦርቶዶክስ ነው። ኮንሰርት ሴዳይ ተው ታውቃለህ እኔን አባት አጃ መልስ ልኛት አብዛኛው አብዛኛው ኦርቶዶክስ ግን ኮንሰርት ሲያዘጋጅ ነው የሚያውቀው። አርሳዳ ኦርቶዶክስ ኦርቶዶክስ ብቻ ኦርቶዶክስ ብለ ለመናገር ለምን ደፈርክ አንተ? እኔ ፕሮቴስታንት ይሄ ነው ብለው እኔን አይተው ፕሮቴስታንት እንዲህ ነው ማለት አይቻልም። ፕሮቴስታንትን አልወክልም። እኔ ፕሮቴስታንት ወንጌል አማኝ ውስጥ ያለው ሰው ነኝ እንጂ ጥፋቴም ከሆነ የግል ጥፋቴ የግል ልምምድ እንጂ ፕሮቴስታንትን አይወክልም። ልክ እንደዛ ኦርቶዶክስ ሳይሆን ሆኖ የሚጨፍሩ የሚደንሱ ካሉ ኦርቶዶክስ ሆኖ ጨፋሪ ገናሾች ናቸው እንጂ ኦርቶዶክስ ነው ክሉ ማለት ነው። በቃ አለቀ። ኦማሉ ኦርቶዶክስ ነው። ቆአዳምጣ አዳምጣ፣ ኦርቶዶክስ ብለህ ስማቸውን የምታጠፋው አባቴ ኦርቶዶክስ ነው የት የት ሲ ፈለገጋ ፕሮግራም ካደረግን በኋላ እዛ ላይቭ ላይ ያው የሆነ ምስክርነት ሰጥቼ ከጨረስኩ በኋላ በፍጥነት ወዲያው ደውለው ቪዲዮ ሰሩ። መጀመሪያ ፕሮቴስታንት ተሳደቡ አሉ ግማሾቹ፣ ከሰሱ ግማሾቹ። የምሰራበትን ቦታ የምሰራውን ትልቅ ስራ አስቆሙት። ትልቅ ቢዝነስ ትንሽ ነገር ሳይሆን በጣም ትርፍ ማገኝበት ነበር። ወዲያው አስቆሙት። ያኔ ከሰው ወደ ደንግቼ በቃ፣ አሁን ገብተህ ቶሎ የተናገርከው ንግግር እንትን ትላላለህ። እሺ ገብቼ መናገር የማልፈልገው ነገር ፈለገንም አስቀየም አልፈልግም፣ አስቀየምኩት። ገብቷችኋል። ምክንያቱም የምንቀሳቀስበት ነገር ላይ ምንቀሳቀስበት እያንዳንዱ ነገር ወሰዱብኝ። ያን መጠበቅ ነበር። ምክንያቱም ሰው አይኖራለን አይደለ? እኔ ደግሞ ሰርቼ ነው የምኖረ። ስለዚህ ወደ ካም የምኖር ሰው ያ ነገር ከመሰራበት ቦታ እንትን እንዳይለኝ የሚራሴ ነገር እንዳላለ በሚል በቃ ያን ነገር አደረጉኝ። በጣም ስሜት አይነበርኩኝ። አሁን ደግሞ መልሰው በቃ ነገሮችን ለማስቆም እኔን በቃ ዜሮ ለማድረግ የሚሮጡት ሩጫ። ሰው እኮ ምን የሚከተል በቃ ይቅናህ እኮ ነው የሚባለው፣ እግዚአብሔር ይርዳህ። እንደ አንድ ሃይማኖት ተከታይ ሃይማኖት ተከታዩ ሲወጣ አልፈልግም ካለ በቃ መብቶ እኮ ነው አይደለ? እዚህ ልክ ግን እኔ እንዳለ እንቀሳቀስ እኔ ነገሮች እንዳላደርግ ለምንድን ነው የምታደርጉት? እንደ ዋይ